ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባህርዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ በጠቅላላ የጠቅላይ ቤተ ክህነት የየ ድርጅቱ ኃላፊዎች የጥንታዊት ኢትዮጵያ ጀግኖች አርበኞች፣ የሰንበት ትምህርት ቤት መዘምራን፣ የአዲስ አበባ ገዳማትና አድባራት የአዲስ አበባ ገዳማትና አድባራት አስተዳዳሪዎች እንዲሁም ምንድን ነው የቀረ እንግዲህ ሁላችሁም የዚሁ ጉባኤ ተሳታፊዎች፣ እግዚአብሔር አምላክ እንኳን ለዚህ ያበቃችሁ እንኳን ለዚህ ከዚህ ደረሰን የመዋዕለ ጾሙንና ሰሙነ ሕማማቱን ባርኮ ቀድሶ በሰላም እንድንፈጽም አድርጎናል። ከዚያ ወዲ ሁ ውና ታላቁ በዓላችን ከበዓለ ትንሣኤ አድርሶናል እና እንኳን ለዚሁ ታላቅ በዓል ለብርሃነ ትንሣኤ እንኳን አደረሰን አደረሳችሁ፣ ይላል። ሞት በሥጋ ሕያው በመንፈስ ጌታችን ኢየሱስ ክርስቶስ ከእኛ በወሰዳት ሥጋ በተዋህዳት ሥጋ ሞተ፣ በመለኮታዊ ኃይሉ ደግሞ ተነሳ። አይሁድ መቃብር አጠንክረው በድንጋይም በምንም በማይተምም አድርገው እንዳይነሳ ለማድረግ ሞክረው ነበር፣ አልተሳካላቸው። እንግዲህ ሁሉም ነገር በእነሱ ኃይል የሆነ ነው የሚመስላቸው የገር ግን እግዚአብሔር ያቀደው እቅን እንጂ የተፈጸመው የአይሁድ ምኞት አይደለም ስለዚህም መጀመሪያም ከአርብ ከተሰቀለ በኋላ ቅዳሜ የጠዋት ወደ ጲላጦስ ሂደው አሳች በሚያስተምርበት በህይወተስ ጋር በነበረበት ጊዜ በሶስተኛው ቀን እነሳለሁ ብለዋልና ይህንን መቃብር የሚጠብቁ ሰራዊት ስጠን፣ አሉት። ውሰዱና አስተማቹ ጠብቁ፣ በደንብ አድርጋችሁ ጠብቁ፣ አስጠብቁ አላቸው። ሂደው የሚችሉትን ነገር ሁሉ አደረጉ። ነገር ግን መቃብር ሊወስነው እንደማይችል አልገባቸውም ነበር ማለት ነው። ተነሳ። ምንም ነገር ያገደብ ነገር አልነበረም ማለት ነው። እና እንግዲህ እግዚአብሔር አምላክ መዋዕለ ጾምንና ሰሙነ ሕማማትን ትንሣኤውን በሰላም በሰላሳ አሳልፈናል። ሰላምና ፍቅር ስላለ ነው። በዚሁ በከተማችን በዓላትን የምናከብረው ቤተ ክርስቲያናትንም የምናገለግለው ምእመናንንም የምናገለግለው ሰላም ሲኖር ነው። ሰላም በሌለበት አካባቢ ደግሞ ልዩ ልዩ ችግር አለው፣ ብዙ ችግሮች አሉ። እና ይሄ ችግር እንዲያስወግድልን እግዚአብሔር አምላካችን እየጊዜው ጸሎታችንና ምሕላችን መቀጠል አለበት ማለት ነው። ማለትን ሳይን ማክበር ደግሞ በምናከብርበት ጊዜ ለእኛ ብቻ እንዳይሆን ላለው ያለው ሁሉ ለድሆች እንዲያካፍል ነው። እግዚአብሔር የሚወደው ካለው አካፍሎ በተለያዩ ምክንያቶች ከቤታቸው ከንብረታቸው ተለይተው በስደትና በመፈናቀል ያሉትን ወገኖቻችንን እንዲዘከሩ እኛ ማስተማር አለብን። በየአካባቢያችን ሆነን ብቻችሁን አትብሉ፣ ብቻችሁን አትደሰቱ አብር አብሯቸው እንዲደሰቱ የተራቡትን፣ የተጠሙትን፣ የታረዙትን እንደዚያ ከኛ ጋር እንዲደሰቱ አድርጉ እያልን መስበክ አለብን። ወለቱ ማስተማር አለብን። ማስተማር አለብን። ብዙ ጊዜ በሀገራችን ለሰርግ ለተዝካር ለክርስትና የሚወጣው ገንዘብ ቀላል ነገር አደለም። ነገር ግን የሚያጸድቀው እሱ አደለም። ያ ጊዜያዊ ደስታ ሊኖረው ይችላል፣ ግን ዋጋ የለውም። ለነፍስ አይሆንም፣ ለነፍስ አይሆንም፣ ለሥጋ ብቻ ነው። ስለዚህም በተለይ በአሁኑ ጊዜ በተለይ በአሁኑ ጊዜ በጣም በከፋ ጊዜ ሰው እየተራበ እየተጠማ እየሞተ ሰርግ መሰረጉ፣ ለሰርግ መደገሱ፣ ለታስካር መደገሱ፣ ለክርስትና እንዳለ ምናምን ድግስ አድርጎ ብቻ ለብቻ መደሰቱ አያጸድቅም፣ አያጸድቅም። የሚያጸድቀው ለድሃ ማካፈል ነው። መጽሐፍቶቻችንም የሚሉት እሱን ነው። ያለው ለሌለው ያካፈል ነው የሚለው እንዲያው ለተራበ፣ ለተጠማ ጌታችን ኢየሱስ ክርስቶስ ተርቤ፣ አላበላችሁኝም፣ ተጠምቼ አላጣጣችሁኝም፣ ታርዤ አላለበሳችሁኝም፣ ወዘተ ያለው ራሱ እንዲበላ አይደለም፣ ለራሱ እንዲበላ አይደለም። በድሆች መደብ ቁሞ ነው ይህን ኩሉ የሚለው እና ይህን ማስተማር አለብን ለማለት ፈልጌ ነው እዚህ ያላችን ሊቃውንቱ ሁሉ ይህንን ማስተማር አለብን። በከንቱ እግዚአብሔር ያዘዘውን ትዕዛዝ ትተን ያልታዘዘውን እያደረግን ነው ያለ ነው። በችግር ጊዜ ለችግሩን ለመሻገር የሚያበቃ ስራ መስራት እንጂ ዝም ብሎ እዚህ ግባ የማይባል ነገር ማድረጉ እህል ውሃ ማባከን ማለት ነው፣ ሌላ ነገር አደለም። ስለዚህም ችግሩን ማሻገር አለበት። ሕዝቡን ያለው ለሌለው እየሰጠ እያካፈለ ይህን ችግሩን ያለውን ችግር ማሻገር አለበት። ከሞት ማዳን አለበት። በተርቦ መሞት በጣም በጣም እጅግ አስቀያሚ ነው። ተጠምቶ ተርቦ ታርዞ መሞት እጅግ አስቀያሚ ነው። በችስ ኢትዮጵያውያን ወገኖቻችን ሩሮች አሉ፣ ብዙ ሩሮች አሉ፣ ብዙ ሩሮች አሉ። ይሄም ያይደረግም ብዬ አይደለም አይደረግም ሳይሆን አጠንክረን እና እና እና ማለት ነው። በዚህ በችግሩ ጊዜ በተለይ እናጠንክረው። አካፍሉ፣ ብቻችሁን አትብሉ፣ ብቻችሁን አትደሰቱ። ሰዎች ናቸው በጎረቤታችሁ ጎረቤታችሁ ዙሪያ እየሞቱ ያሉት እና አካፍሉ ማለት እጅግ አስፈላጊ ነው በአሁኑ ጊዜ። እና እግዚአብሔር አምላክ እንግዲህ ክርስቶስ በሞት ወስኖት አልቀረም፣ ተነስተዋል። የእኛም ተስፋ ደግሞ እሱ በተነሳበት እንነሳለን ብለን ተስፋ እናደርጋለን። ለወደፊት ተስፋችን እሱ ነው እና እስከዚያ ድረስ ደግሞ እኛ እንግዲህ በዚች ምድር ላይ ሆነን እሱን ትንሣኤ ተነስተን መንግሥተ ሰማያት የምንገባበትን ስራ መስራት ያለብን እዚህ ቦታ ላይ እዚህ ቦታ ሆነን ነው። አሁን ቅድም እንዳልኩት ድሀውን እየረዱ የቸገረውን እየደገፉ የተራባውን እያበሉ የተጠማውን እያጠጡ ነው ይህን ካደረግን መንግስተ ሰማያትን ለመውረስ የበቃን እንሆናለን አለበለዚያ እንዲያው ከንቱ ነው የሚሆነው ስለዚህ እግዚአብሔር አምላክ ሰላሙን እንዲያመጣ ደግሞ ሁላችንም ጠንክረን መጮህ አለብን ወደ እግዚአብሔር እንግዲህ ሰላም እንዲመጣ በሀገር ሰላም ከሌለ ምችል ምንም ነገር እንደሌለ ያው የታወቀ ነው ሰላም ጠፍተዋል፣ ሰላም ጠፍተዋል። ያለ ምክንያት ያለ ምክንያት ዝም ብሎ ሰው ይረግፋል። ያለ ምክንያት ጠላት አልመጣበት፣ ማንም ማንም መሬት የሚቀማ ወይም ደሞ አገር የሚያጠፋ ባይዳ አልመጣ። ዝም ብሎ ሀገሩ እንዴት ምን ጉድ እንደሆነ ቃላትም አይገኝለትም። እጅግም የሚያስገርም ነው። እርስ በራሱ የሚያፋጅ ነገር እኮ የሌለ እርስ በራሱ ለምን ለምን በአይድስ ሳይመጣበት እርስ በራሱ ራሱ በራሱ የሚያፋጅ ሰይጣን በእውነቱ እየሰራ ነው ያለውና ይህን ሁሉ እንዲጠፋ ሁላችንም ጠንክረን ማስተማርና ማሳመን አለብን። እኛ እንግዲህ ሌላ የምናደርገው የቤተክርስቲያን ድርሻ ይሄ ብቻ ነው። ምን የምታደርገው ነገር የላትም። ጸሎት ምህላ ትምህርት ይሄ ነው እንግዲህ ከኛ የሚጠበቀው። እና እግዚአብሔር አምላክ ዓመቱን ሰላም በዚህ በዚህ በኩል በናልም ባለንበት በኩል ሰላማዊ ኑሮ ሰላማዊ ሰላሙ ስላለ ረሃቡን ጥማቱን ምኑን ሁሉ ሳናስም ማለት ነው በሁሉ ነገሩ ያው በሁሉ እየመጣ ያለው እየከበደ ያለው ክብደት የታወቀ ነው። በከተማ ይሁን በገጠርም ይሁን ከባድ ችግር እየደረሰ እንዳለ ይታወቃል። ነገር ግን በዚህ ብቻ ከተማ ያው ሰላም ስላለ ጸሎት እናደርጋለ በዓል ማን ነው አቤተ ክርስቲያናት እናገለግላለ በዓላቱንም እናከብራለን እና እግዚአብሔር ግን ይህን ሁሉ እንዲያስወግድልን ሁሉም ሰላም እንዲሆን ሰላም እንዲሆን ሰው ወደ አእምሮ እንዲመለስ ሰው ሁሉ ወደ አእምሮ እንዲመለስ ምንድን ነው እየሰራህ ያልሁቱ ለመሆኑ ምንድን ነው የመጣብኝ ምንድን ነው የሆንኩት እንዲህ የማደርገው ምንድን የሚልበት ጊዜ ያምጣለን በእውነቱ ወደ አእምሮ እንዲመለስ እንዲያስብ እንደው ቆም ቢሎ ቆም ብሎ እንዲያስብ ምክንያት የሌለው ለምንድን ነው መሞተውስ፣ ምገድለውስ ብሎ የሚያስብበት ጊዜ ያምጣለን። እና እግዚአብሔር አምላክ በዓላችንን የተባረከ የተቀደሰ ያደርግልን።